ሰላም ጥና ስትልና ኖርማል ተመልካቾቻችን፣ ሚያዚ 17 2017 ዓ.ም ዕለታዊ መረጃዎች ይዤ መጥቻለሁ። መረጃና ዘገባዎቹ ወደ እናንተ እየደርሱ አብራችሁን፣ ቆየው በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። እንደተለመደው በዚህ ሰዓት ከተለያዩ የግንባር አካባቢዎች ያሰባሰብኳቸውን መረጃዎች ይዣለሁ። እስከመጨረሻው አብራችሁ ከቆያችሁ የምታደምጧቸው ይሆናል። ዛሬም በተለያዩ አካባቢዎች የዘመቻ እንቅስቃሴዎች አሉ። ልዩ ኦፕሬሽን በሚል በተለያዩ አቅጣጫዎች እና በተለያዩ አካባቢዎች ያሉትን ወታደራዊ እንቅስቃሴዎች በተመለከተ እንደው ደግሞ የውጊያዎችን እና የውሎ መረጃዎችን በዝርዝር ትሰማላችሁ። ከዚህ ባሻገር እንደዚሁ ተጨማሪ የአገር አቀፍ መረጃዎችን ወደ እናንተ የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። ሐሳብ፣ አስተያየት፣ ጥቆማ ካላችሁ ጥቆማ ዜና ጂሜል.com ላይ በተለመደው የኢሜል አድራሻ መልክቶችን ልታደርሱ ትችላላችሁ። በርካቶቻችሁ መልክቶችን እያደርሳችሁ ስለሆነ በእጅጉ ነው የማመሰግነው። በተለይ የፋኖን አንድነት በተመለከተና የእርስ በርስ ወይ ደግሞ የጎንዮሽ ያለውን ሽኩቻ በተመለከተ ማንን ዋጋ እንደሚያስከፍል በዚህ በኩል ሚዲያዎች በአካባቢችሁ ተረባርባችሁ አስፈላጊውን ነገር በማድረግ አዎንታዊ ውጤት እንዲመጣ አድርጉ የሚሉ በርካታ መልክቶች በሜሴንጀርም በኢሜይልም ደርሰውኛል። እንግዲህ በሚቻለው መጠን በተደጋጋሚ እንደ ሚዲያ አቋም ይዤ እኔም ደግሞ የሚዲያው አቋምም የፋኖን ትግል ከህዝባዊ አላማ አንጻር ማየት ነው። የትኛውም ፋኖ በተለየ መንገድ የተለየ አደረጃጀት ቢኖረው የሚወገዝ የትኛው ደግሞ በተለየ መንገድ ቢኖር የሚወደስ አይደለም። ሁኔታዎችን አጣቦ ወደ አንድ መምጣት አለባቸው የሚለው የሚዲያ አቋም ነው። ከዚህ አንጻር በሁሉም ቦታ አካባቢ ያሉትን የውሎ ውጊያዎች ከህዝቡ ከህሉና ትግል አንጻር ነው እንግዲህ ማዕከል አድርጎ እየተዘገበም ያለው። ስለዚህ ይህንን የሚከታተሉ የፋኖ አመራሮች እንዲሁም ደግሞ የፋኖ ደጋፊዎች ፋኖ አንድ እንዲሆንና የጎንዮሽ ትግሎች ዋጋ እንደሚያስከፍሉና ትግሉን መና እንደሚያስቀሩት በመገንዘብ ርብርብ እንዲያደርጉ ይኸው መልክታችሁን አድርሻለው። በዚህ በኩል እንግዲህ የምታስተላልፏቸው መልክቶች በተደጋጋሚ እያደረስኩ ነው። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎች ሲሄድ ወለጋ አካባቢ ያገኘትን መረጃን የማስቀድመው ወለጋ አካባቢ ያለውን አጠቃላይ ሁኔታ በተመለከተ የተዛባ መረጃዎችን እያሰራጩ አዳዲስ ትርክቶችን ለመፍጠር እየተንቀሳቀሱ ነው። በተለይ አክራሪ የኦሮሞ ሚዲያ የኦሮሞ ፖለቲከኞች እና ሚዲያዎች ነው የተባለው እንግዲህ በአማራ ላይ የተፈጸመውን ጥቃት ጭምር ሆን ተብሎ አስከሬን ጭምር በመዝረፍ አዲስ ትርክት እየተፈጠረ ነው የሚገኘው። ይሄ ሊቆም ይገባል። አስፈላጊው እውነታ ተጣርቶ ህዝብ እንዲያውቀው ሊደረግ ይገባል ከአሁን በፊት እንግዲህ በተሳሳቱ የታሪክ ትርክቶች እስከ ሀውልት ማቆም እና ጡት ተቆርጧል ብለው የፖለቲካ ድምዳሜና የታሪክ አሻራ እያስቀመጡና እየጻፉ የሚገኙት የኦሮሞ ፖለቲከኞች አሁንም አዲስ ትርክት እየፈጠሩ ነው ይህንን ተረባርቦ በእንጭጩ መቅጨት ያስፈልጋል እውነተኛ መረጃዎችን ለህዝብ ማጋለጥ ያስፈልጋል በሚል ወለጋ አካባቢ ያለውን አጠቃላይ ሁኔታ በተመለከተ በአማራ ላይ የተፈጸመውን ጥቃት ሆን ተብሎ በኦሮሞ ላይ የተፈጸመ ጥቃት አድርጎ ከፍተኛ ቅስቀሳ እየተሰራበት ነው የሚል መረጃ ነው የደረሰኝ። ቢቢሲ ኦሮሞኛም ዋቢ በማድረግ የኦሮሞ ሚዲያ ኔትወርክና ሌሎቹ አክራሪ የኦሮሞ ፖለቲካ እና ሚዲያዎች ባለፉት አምስት ዓመታት በተለይ በወለጋ ኪረም ወረዳ አካባቢ የተፈጸመውን ግፍና ሰቆቃ የኦሮሞ ተወላጆች እንደተጨፈጨፉ አድርገው ነው እያቀረቡ ያሉት። ይሄ ከእውነታው እየራቀ ነው። በዚህ እነሱ እንደሚሉት 580 ኦሮሞ ተወላጆች ተጨፍጭፈዋል የሚለው ስህተት ነው። የተጨፈጨፉት የአማራ ተወላጆች ናቸው ቁጥራቸውም አንድ ሺ ሁለት መቶ ይደርሳል ብለዋል። የአካባቢው የአማራ ተወላጆች በዚህ በአስራ ሶስት ቀበሌዎች ላይ ኪረም ወረዳ ካሉት አስራ ሰባት ቀበሌዎች ውስጥ በአስራ ሶስቱ ቀበሌዎች ላይ የነበረው አማራ ተፈናቅሎ ተጨፍጭፎ ተባሮ አሁን በአካባቢው የለም። ይሄ እውነታ እየታወቀ ኦሮሞ ተጨፈጨፈ በሚል አዲስ ትርክትና ቅስቀሳ እያደረጉ ነው የሚገኙት። እንግዲህ እንደ መረጃ ምንጮቹ ከሆነ ከ17 በ17 ቀበሌዎች ይኖር የነበረ አማራ ተፈናቅሎ እና ተጨፍጭፎ አሁን ያሉት በሶስት ቀበሌ ብቻ ነው። በዚህ ልክ ነው ግፍና ሰቆቃ የተፈጸመው። አንድ ሺህ ሁለት መቶ የተጨፈጨፉ ሰዎች ስም ዝርዝር እንደዚሁ ለኢትዮ ፎከስ አድርሰዋል። ይህንን በተሟላ መንገድ ወደፊት ሲያደርሱት በስም ዝርዝር እንኳ ለማቅረብ አስቸጋሪ ቢሆንም በሌሎች ማህበራዊ ሚዲያዎች እንዲደርስ ይደረጋል። እንግዲህ ዘሩ ጠፍቶ የተጨፈጨፈው አማራ ለመቀየር እና አስከሬኑ ሰርቆ የሚዲያ ፕሮፓጋንዳ ለመስራት እየተደረገ ያለው ጥረት ተቀባይነት የለውም ነው የሚሉት የአማራ ተወላጆቹ የተጨፈጨፉበት ስም ዝርዝር መረጃዎች እንደዚሁ እየተሰነዱ ነው እየተደራጁ ነው እየተወሰነው ደርሷል ኦኤምኤን ለመሬት ወረራ ነው ይሄን ጭፍጨፋ የአማራ ተወላጆች የፈጸሙት የሚለው ጉዳይ ስህተት ነው ኪረም ወረዳ በቀድሞም አማራ ይኖር ነበረ በ1786 የተተከለችውን የባጊ ማርያምን ቤተክርስቲያንና አካባቢው ላይ ያሉ የታሪክ ማስረጃዎች እሱን ነው የሚያሳዩት። በአካባቢ የሚኖሩ የአማራ ተወላጆች በኦሮሞ ተወላጆች ላይም ያደረሱት ጉዳት የለም። ይሄ ሆን ተብሎ ትርክት መቀየር ነው፣ የጭፍጨፋ ዕቅድ ለመፈጸም ቅድመ ቅስቀሳ ተደርጎ ሊታይ ይገባዋል። በወለጋ በሁለቱ ዘኖች እንግዲህ አማራ የማይኖርባቸው ቀበሌዎች በሙሉ በሙሉ በሸኔ እጅ ነው የሚገኙት። በአንጻሩ እንግዲህ የአማራ ተወላጆች ራሳቸው የሚከላከሉባቸው አካባቢዎች አሉ። እነዚህ ላይ እንግዲህ ጥቃት ለመፈጸም ነው እነሽ መልስ እና ሚዲያዎቻቸው ይህን እያራገቡ የሚገኙት። በትጥቅ እያስፈቱ እነሽ መልስ ታጣቂዎች ደግሞ በስር እየገቡ ንብረት ይዘርፋሉ፣ ህይወት ይጨፈጭፋሉ፣ አካባቢ ላይ አማራን ያፈናቅላሉ። የአስክሬን ዝርፊያም የሚያደርጉት ለዚህ አላማቸው ነው። ሰሞኑን በነበረው ውጊያ ኪረሙ አካባቢ የወረዳው አስተዳዳሪ ያጋለጠው እውነት ነው፣ ለሚዲያዎች ይህንን ተናግሯል። በአካባቢው የተገደሉ የኦሮሞ ንጹሀን የሉም። የተገደሉት የመንግስት ሚሊሻዎች ናቸው ውጊያ ሲያደርጉ ይሄ እውነታ እየታወቀ ግን የተገደሉት የጋቸን አሴርና እና ሌሎች ሚሊሻዎች እንደ አማራ ተወላጆችን ለመዝረፍ ጭምር የተንቀሳቀሱ እነዚህ እንደ ሲቪሊያን ተቆጥረው እየተደረገ ያለው ጉዳይ ሊቆም ይገባል። ጉዳዩ ትኩረት የሚያስፈልገው ነው ብለዋል። እንግዲህ መረጃዎችም እየተጠናቀሩ መሆናቸው ነው የገለጹት። በአካባቢ የተፈጸመው ግፍና ሰቆቃ የሚያሳዩ ሰነዶችም በመጽሐፍ መልክ እየተዘጋጁ ነው፣ ጥናታዊ ጽሑፎችም እንደዚሁ እየተዘጋጁ እንደሆነ የመረጃ ምንጮቹ ገልጸዋል። ይህንን በተመለከተ ቢቢሲ ይህንን ዘገባ ሰርተዋል ወይ በሚል ለማረጋገጥ የቢቢሲ ኦሮሞኛ ክፍል በኩል ደውዬ ነበረ። ስለጉዳዩ በቅድ የተሰራ ዘገባ የለም የሚል ምላሽ ነው እየሰጡት ወደ ሌሎች መረጃዎች ስንሄድ ወደ አማራ ክልል እንግዲህ በድሮንም በምድርም ጥቃቶች ቀጥለዋል። ንጹሐን እየተጎድሎ በተለያዩ አካባቢ ተከታታይ የድሮን ጥቃቶች ናቸው እየተፈጸሙ የሚገኙት። ሰሞኑ እንግዲህ የሶስት ሳምንታት ዘመቻ እና ቅድመ ክረምት አጠቃላይ ዘመቻ በሚለው እንቅስቃሴ በበርካታ አካባቢዎች የአየር ኃይል ጥቃት ተጠናክሮ ቀጥለዋል። እግረኛና የመካናይዝድ ኃይልም እንደዚሁ ከፍተኛ እንቅስቃሴ እያደረገ ነው የሚገኘው። ሰሞኑን በተከታታይ ምናልባት በቀን አንድ ጊዜ የድሮን ጥቃት እየተፈጸመ ነው የሚገኘው፣ በአማካይ ሲወሰድ በትላንትና ሁለት ሁለት ቦታዎች ላይ የድሮን ጥቃቶች ተፈጽመዋል። ዛሬም የድሮን ጥቃት እንደተፈጸመ መረጃዎች እየወጡ ነው፣ እሱም በዝርዝር የማቀርብ ይሆናል። የትላንቱን የድሮን ጥቃት በተመለከተ የደረሰኝን ላድርሳችሁ። ሸዋ ጆር፣ ወይራምባ ቀበሌ ገዳም ስላሴ በተለይ መኝት እግዚአብሔር አብ ተብሎ የሚጠራ ቦታ ላይ ትላንት ከሰዓት በተፈጸመ የድሮን ጥቃት ሚያዚያ አስራ ስድስት ማለት ነው። በርካታ ሰዎች ተገድለዋል፣ ሀያ ሰዎች ስለመሞታቸው የቆሰሉም እንደዚሁ ቁጥራቸው ያልታወቀ መኖራቸውን የመረጃ ምንጮች ገልጸዋል። ከተገደሉት ውስጥ ህፃናትና ሴቶች ይገኙበታል ተብሏል። የትላንትና የተፈጸመ የድሮን ጥቃት ነው። ዛሬም የድሮን ጥቃት መፈጸሙን የሚገልጽ መረጃ አለ። እሱን አጣርቼ ይዤ እመጣለሁ። ከዚህ ባሻገር ምስራቅ ጎጃም እንዲሁ በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት በደጀን ወረዳ ቆቆሃ በተባለ ቦታ ዛሬ ከሰዓት በፊት ውጊያ ሲደረግ ውሏል። ውጊያው እንግዲህ በቡድን መሳሪያዎች በሮኬት ጭምር የታገዘ ውጊያ እንደነበር የመረጃ ምንጮቹ ገልጸዋል። ውጊያው ከሶስት አቅጣጫ ወደ ፋኖ ቀጠናዎች በተለይ ዛምብረሀ ተብሎ የሚጠራውን የፋኖ ብርጌድ ለማፈን የተንቀሳቀሰ የመንግስት ኃይል ጋር ነው የአጸፋ ምላሽ ተሰጥቶ ውጊያ ሲደረግ የዋለው። በዚህ ውጊያም ከፍተኛ ሰብአዊ ቁሳዊና ወታደራዊ ጉዳት ደርሷል። በርካታ የሚሊሻ አባላት ስለመሞታቸው እንዲሁም ደግሞ መከላከያ አባላት የአድማ ብታን አባላት እንደዚሁ ሞትና ቁስለኛ ስለመሆናቸው የመረጃ ምንጮች ገልጸዋል። በፋኖ ላይ የደረሰ ጉዳት የለም ነው የተባለው። በንጹሐን ላይም እንደዚሁ ጉዳት ደርሷል። የአእምሮ ሕሙማን ጭምር በመንግስት ወታደሮች ከተማ ውስጥ ተረሽነዋል ነው የተባለው። ደጀን ወደ እነማይ ወረዳ ስንመጣ ደግሞ የትመን ከተማ የቦምብ ፍንዳታ ደርሷል። በቦምብ ፍንዳታው የደረሰው ጉዳት አልታወቀም። የዚህ የትመን ከተማ ላይ እንደዚሁ የሚልሻና መረጃ ሰዎች የተባሉ የበሁለት ሰዎች በፋኖ ተይዘው ተወስደዋል። እዚሁ እነማይ ወረዳ ጠጃ ጤል ተብሎ የሚጠራ ቦታ እንደዚሁ የደፈጣ ጥቃት ተፈጽሟል። እንቅስቃሴ ላይ በነበረ ተሽከርካሪ ላይ በተፈጸመ የደፈጣ ጥቃት ስድስት የሚሊሻ አባላት ሲሞቱ አራት መቁሰላቸውን ነው ለማወቅ የተቻለው። የሚሊሻ መረጃዎችን የሚያስተባብሩ አካላት እንደከላይ እንደተገለጸው በፋኖ ተይዘው ተወስደዋል። በተመሳሳይ እዛው ምስራቅ ጎጃም ሸበል በረንታ ገዳ እያሱ ተብሎ በሚጠራ ቀበሌና እንዲሁም ደግሞ ቁጥቋጦ ተብሎ በሚጠሩ አካባቢዎች የከባድ መሳሪያ ድብደባ ዛሬ ሲደረግ ነው እየዋለው። በዚህ የከባድ መሳሪያ ድብደባ እየደረሰው ጉዳት አልታወቀም። ከዛ ባሻገር የቤት ለቤት ፍተሻ በሚል መሳሪያ ያላቸው በሚል የመንግስት ወታደሮችና ሚሊሻዎች የቤት ለቤት ፍተሻ ሲያደርጉ ነበር ተብሏል። እንግዲህ እነዚህን አጠቃላይ መረጃዎች የአማራ ፋኖ በጎጃም ስምንተኛ ክፍለ ጦር ህዝብ ግንኙነት ያሰራጫቸው መረጃዎች ላይ የተወሰዱ ናቸው። ወደ ደቡብ ወሎ አምባሰል ተራሮች እና አካባቢ ያለው ሁኔታ በተመለከተ የወጣ መረጃ አለ። በአምባሰል ተራሮች ዙሪያ እንግዲህ ከፍተኛ የሆነ ወታደራዊ እንቅስቃሴ ከተለያዩ አቅጣጫዎች እየተደረገ መሆኑና ወደ አምባሰል ተራሮች ዘመቻ ለማድረግ እቅድና እንቅስቃሴ መኖር ነው ውስጥ አዋቂ የመረጃ ምንጮች የገለጹት። በዚህም መሰረት በወልዲያ ወደ ጋሸና መስመር በጠዶት ፀሐይ መውጫ ድልብ መርጦ ዜት በር በሆር ጎርባ ተብሎ የሚጠሩት አቅጣጫ፣ አንድ አቅጣጫ ከወልዲያ ማለት ነው፣ ወደ ምዕራብና ደቡብ ምዕራብ አቅጣጫ እንዲሁም ደግሞ ደቡብ ምስራቅ አቅጣጫ ማለት ነው። እንዲሁም ደግሞ እዚሁ ከደሴ በአቅጣጫ በግሸን በተለያየን በሐይቅና በድብል ውጫሌ ሮቢት መስመር እንደዚሁ ወደ አበት ተብሎ ወደሚጠራው አቅጣጫ በኦርጌሳ ጎንፎ፣ እንብሱሃ፣ ቢዘን እና ጎርባ ተብሎ በሚጠሩት አቅጣጫዎች እንዲሁም ደግሞ ከወገል ጤና ከአምባሰል ምዕራብ አቅጣጫ ማለት ነው። ከወገል ጤና ዚሃ ፀሐይ መውጫ እና ይህንን ተከትሎ የአምባሰልና የደላንታ ቆላማና ተራራማ ቦታዎች ድረስ ዘመቻዎች ለማድረግ እቅዶች ወጥተው እንቅስቃሴ ላይ ስለመሆኑ የመረጃ ምንጮች ገልጸዋል። ሰሞኑ እንግዲህ ከዚህ የዘመቻ እቅድ ጋር በተያያዘ በተለያዩ ከተሞች የነበረውን ስብሰባ፣ የተሰጠውን ኦሪንቴሽን እና ልዩ የዘመቻ ኦፕሬሽኖችን በተመለከተ እንደዚሁ መረጃዎች እየወጡ ነው የሚገኙት። ለምሳሌ ከነዚህ ውስጥ እንግዲህ የይፋት ቀጠናዎች የግሸ ራቤል ቀጠናዎች ሰሜን ሸዋ አካባቢ እንዲሁም በተለያዩ አካባቢዎች እንደዚሁ ስምሪቶች ተደርገው እንቅስቃሴ እየተደረገ ነው የሚገኘው። ምስራቅ ጎጃም የአባይ ሸለቆን ተከትሎ ባለው ከደጀን እስከ መርጦ ለማርያም በአባይ ሸለቆ ቀጠናዎች፣ እንዲሁም ደግሞ በጎንደር እና በሱዳን ኮሪደር ከጃዊ አዊዞን እስከ ምዕራብ ጎንደር መተማ ድረስ ባለው እንዲሁም በአርማጭሆ ቀጠናዎችና ወገራ ባለፈውም በተለያዩ አቅጣጫዎች በቆላ ወገራ ከአርማጭሆ፣ ከጠገዴ፣ ከአደርቃይ፣ ከደባርቅና ከዳባት እንደዚሁ በዚሁ እነዚሁ አቅጣጫዎች እንደዚሁ ቅዶች ተይዘው እንቅስቃሴዎች መኖራቸውን ነው መረጃዎች የሚያሳዩት። ወደ አርማጭሆ የሚወስድን መረጃ ስናስከትል አርማጭሆ እንግዲህ ከባድ ውጊያ ትላንትና መደረጉን እና በነበረው ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት መድረሱን በጧት የመረጃ ጊዜ ያደርሻችሁ ነበር። ተጨማሪ መረጃ ለትላንትና ደረቅ አምቦ፣ ጭልቂ፣ ጉቦ በተባሉ ቦታዎች በተደረገ ከባድ ውጊያ ከአንድ መቶ በላይ የመንግስት ወታደሮች ሲሞቱ ሰላሳ የሚሆኑ መቁሰላቸው፣ ሀያ ሁለት የሚሆኑ ደግሞ በፋኖጅ በምርኮ እንደሚገኙ የፋኖ የመረጃ ምንጮች የክፍለጦሩ ቃል አቀባይ የአርበኞች ክፍለጦር በአንድራው ግርማ ይገልጿል። ከዚህም እንግዲህ ሀያ የነፍስ ወከፍ መሳሪያዎች በትላንትና ሁለትና አምስት ጥይት አምስት ሳጥን ጥይት በፋኖጅ መግባቱን ገልጾ ነበር። ዛሬ ከሰዓት በኋላ ተጨማሪ እንደዚሁ አስራ ዘጠኝ የነፍስ ወከፍ መሳሪያዎች በፋኖጅ ገብተዋል። የጉዳት መጠኑም ጨምሯል። በጥቅሉ እንግዲህ ከአርባ በላይ የነፍስ ወከፍ መሳሪያዎች ትናንትና በነበረው የአርበኞች ክፍለ ጦር የአምስት ብርጌዶች ውጊያ በፋኖ እጅ ገብተዋል። እንግዲህ በፋኖ ላይም እንደዚሁ የዘመቻ መሪት ጨምሮ እሱ ሲሞት፣ ሌሎቹ ደግሞ አምስት መቁሰላቸውን ነው እየገለጸው። ሸዋ በተባለች መንደር ዛሬ የመንግስት ወታደሮች ቤት ለቤት በመዞር በዚሁ አርማጭሆ ውስጥ ነው ቤት ለቤት በመዞር መሳሪያ ያላችሁ በማለት ሰዎችን ሲፈትሹ፣ ሲያንገላቱ፣ ሲደበድቡም ነበር ተብሏል። ደዊ ተብሎ በሚጠራው ቦታ እዚሁ አርማጭሆ ደዊ ተብሎ በሚጠራው ቦታ በርካታ ቁስለኞች በዚህ በኩል እየተጓጓዙ እየወጡ እንደሆነ ገልጸዋል። የጦር ሄሊኮፕተርም በአካባቢው አርፏል ተብሏል። ምናልባት ከዚህ ጋር በተያያዘ ትናንትና በነበረው ውጊያ በከፍተኛ ወታደራዊ መሪ ስለመጎዳቱ ማሳያ ነው። አስከሬን ወይ ደግሞ ቁስለኛ ለማንሳት ሊሆን ይችላል። ሄሊኮፕተር መጥቶ ነበር። የድሮን አሰሳም ነበረ። ሆኖም የሄሊኮፕተርም ሆነ የሰው አልባ አውሮፕላን ድሮን ያደረሱ ጥቃት የለም ነው የተባለው። ስለዚህ የጦር ሄሊኮፕተሩን መምጣት ተከትሎ ግን ከፍተኛ ወታደራዊ አዛዥ በውጊያው እንደተገደለ ወይም ደግሞ እንደቆሰለ ለማረጋገጥ ይቻላል ተብሏል። እብናት ደቡብ ጎንደር በሚሊሻና በሚሊሻና በመከላከያ መካከል እርስ በርስ ተኩስ ነበር ተብሏል። በዚህም ሶስት የሚሊሻ አባላት ስለመሞታቸው ነው ለማወቅ የተቻለው። በሚሊሻና በመከላከያ መካከል የተነሳው ተኩስ ምክንያቱ ምን እንደሆነ አልታወቀም። ሶስት የሚልሻ አባላት ስለሞታቸው ግን የመረጃ ምንጮቹ ገልጸዋል። ሰሞኑን እዚሁ እናት ወረዳ እንግዲህ ተከታታይ መረጃዎች ላይ ወደ እናንተ እንዳደረስኩት የወረዳው አመራሮች በመከላከያ ተደብድበዋል። የወረዳው አስተዳዳሪ እና የወረዳው የሚልሻ ጽህፈት ቤት ኃላፊ ሆስፒታል ነው የሚገኙት። በተለይ የሚልሻ ጽህፈት ቤት ኃላፊው ቆስሎ ጎንደር ሆስፒታል ገብተዋል። በመከላከያ ተደብድቦ የፖሊስ አባላት ተገድለዋል። ኢንስፔክተር ተስፋይን ጨምሮ በመከላከያ ተረሽነዋል። ሌሎቹ የወረዳው የከንቲባውን ጨምሮ ሌሎች ባለስልጣናት የብልጽግና ባለስልጣናት ተደብድበዋል። ይሄ የሆነው ደግሞ አንድ የመከላከያ ደህንነት አመራር መገደሉን ተከትሎ እና ይህን ግድያ የፈጸሙት ቀድሞ የፋኖ አባል የነበሩ በኋላ ደግሞ በምህረት ገብተው በሆቴል ውስጥ ልዩ እንክብካቤ የተደረገላቸው እየነበሩ እና ይህንን ጥቃት ከፈጸሙ በኋላ የዙ 23 ተኳሽ የመከላከያ ደህንነት አጃቢዎች ጨምሮ ገድለው ሲሄዱ እናንተ ይህንን እንዲቆም አላደረጋችሁም፣ መረጃ ናችሁ ገለው እየፎከሩ ሲሄዱ ዝም ብላችኋል በሚል የብልጽግና ባለስልጣናት ላይ ድብደባና ግድያ ተፈጽሟል። ሌላው መረጃ ብልጽግና ዛሬ ሚያዝያ 17 ከሰዓት በኋላ የስራ አስፈጻሚ ስብሰባ ጀምሯል። ብልጽግና የስራ አስፈጻሚ ስብሰባ መቀመጡን የብልጽግና ፓርቲ ሊቀመንበር አብይ አህመድ ናቸው ያሳወቁት። አብይ አህመድ ለሁለት ቀናት ይቆያል በተባለው ስብሰባ ሁለት ጉዳዮች ላይ ንግግር አጀንዳ ተይዟል ነው ያሉት አንደኛው ቁልፍ ሆኑ ሀገራዊ ጉዳዮች ላይ ሲሆን ሁለተኛው ደግሞ ፓርቲውን በተመለከተ ብልጽግናን ይህም አጀንዳ ሆኖ በሁለት ቀናት ውይይት ይደረግበታል ተብሏል እንግዲህ ሀገራዊ ቁልፍ ጉዳዮች ሲባሉ ምንድን ናቸው የሚለው ጉዳይ አብሮ የሚታይ ቢሆንም አሁን አገሪቱ ከገባችበት የእርስ በርስ ጦርነትና ቀውስ የሚያወጣ መፍትሄ ብልጽግና ያስቀምጣል ወይ እንደውም ደግሞ ያለውን አጠቃላይ የኢኮኖሚ ሁኔታ የዲፕሎማሲ ሁኔታ ገምግሞ አሁን ሀገሪቱ ካለችበት የህሶስ ጦርነት የታሰሩ እንዲፈቱ አጠቃላይ የፖለቲካ አውዱ እንዲስተካከሉ ውሳኔዎችን ይወስናል ወይ የሚለው ጉዳይ እንግዲህ የሚጠበቅ ነው የሚሆነው ወይስ ደግሞ እንደተለመደው የካሳንሽ የኮሪደር ልማትን በቪዲዮ በማቅረብ ለስራ አስፈጻሚ ይህንን ሰርቻለው ይህንን እዩት የሚል ይሆን ወይ የሚቀርበው እንግዲህ አብረን የምናየው ነው የሚሆነው። መረጃውን እየተከታተልኩ ወደ እናንተ የማደርስ ይሆናል። ወደ ሰሜን ወሎ ወልዲያ ስንሄድ በወልዲያ ከተማ ወታደራዊ አፈሳ እየተደረገ ነው ተብሏል። ወጣቶች ተሰባስበው በሚገኙባቸው ቦታዎች፣ ለጉልበት ስራ በሚቆሙባቸው፣ ወዛደሮች በሚሰባሰቡባቸው ቤቶች እና ቦታዎች እንደዚሁ ወጣቶች እየተያዙ ለብሔራዊ ውትድርና በግዳጅ ወደ ካምፖች እየተወሰዱ ነው ተብሏል። በተመሳሳይ እንግዲህ በትናንትናው መረጃም እናንተ እንደሰማችሁት በሰሜን ወሎ ቆቦ ወረዳ በተለያዩ የተለያዩ በተለያዩ አካባቢዎች የሚገኙ ወጣቶች በተለይ ወዛደሮች ከሌላ አካባቢዎች ለጉልበት ስራና ለቀን ስራ ወደ ቆቦ ከተማ የመጡ ወጣቶች በብዛት እየታፈሱ ወደ ወታደራዊ ካምፕ ተወስደዋል። በቅርብ ጊዜያት ወደ ወታደራዊ ማሰልጠኛ ጣቢያዎች ሊወሰዱ ይችላሉ ነው እየተባለው። እንግዲህ ወታደራዊ ምልመላዎች በተለያዩ አካባቢዎች እየተደረጉ ነው። የሚመለመሉ ወጣቶች መጥፋታቸውን ተከትሎ በኦሮሚያ ክልልና በአማራ ክልል አስገዳጅ የሆኑ አፈሳዎች እየተደረጉ ነው ሚሊሻዎች ወጣቶችን ያብሳሉ ከቤተሰቦቻቸው ገንዘብ እየተቀበሉ እንደዚሁ ይደራደራሉ ነው እየተባለው ይህ እንግዲህ በታሪክ በ19 ሰባዎቹ መጨረሻ አካባቢ በኢትዮጵያ እና በሻዕቢያ በህወሓት ዘመን በነበረው ጦርነት የነበረውን ሁኔታ የሚያስታውስ ነው ነው የሚሉት የመረጃ ምንጮቹ ሌላው ከስምሪት ቀጠናቸው የሚወጡ ወታደሮችን በተመለከተ እንደዚሁ የአማራ ፋኖ በጎንደር አንድነት ጎንደር የበጋሻው ክፍለጦር ከ12 በላይ የአድማ ብተና አባላትና የሻለቃ መሪ እንደተቀላቀሉት ገልጿል። ክፍለጦሩ 12 የአድማ ብተና አባላት እንግዲህ አስር የማድረግ የሌላቸው አንድ ለጊዜው ማድረጉ ያልተለየና አንድ ሻለቃ በድምሩ 12 የአድማ ብተና አባላት ከእጅ ትጥቆችና ከውግብ ትጥቆች ጋር ከተሟላ ትጥቅ ጋር ፋኖን ተቀላቅለዋል ነው ያሉት። በእነዚህ የአድማ ብተና አባላት እንግዲህ ስርዓቱን በተመለከተ እንደዚሁ አስተያየት ሰጥተዋል። በዚ ውስጥ ሆኖ መዋጋት ያለውን ተስፋ አስቆራጭነትም ጭምር ነው እየተናገሩት። በተመሳሳይ የአማራ ፋኖ በጎጅ አምስተኛ ክፍለ ጦርን ሰባት የመከላከያ አባላት በዛሬው ዕለት ተቀላቅለዋል። እንግዲህ መረጃዎቹ የወጡ ናቸው እንጂ መረጃዎቹ ያልደረሱባቸው በተለያዩ አካባቢዎች ያለው ሁኔታ እንደዚሁ እንግዲህ የተለየ ነው የሚሆነው ሌላው የሰሜን ወሎ ዞን የብልጽግና ጽፈት ቤት ኃላፊ በመኪና አደጋ ሕይወታቸው አልፏል ተብሏል። ይህንን በተመለከተ በፋኖ እርምጃ ተወስዶባቸው የሚሉ መረጃዎች የወጡ ነበረ ዘግየት የወጡ መረጃዎች ግን የዞኑ ባለስልጣን በድንገተኛ የመኪና አደጋ ህይወታቸው እንዳለፈ ነው እየገለጹ የሚገኙት። ሌላው የአሜሪካ ኤምባሲ በአዲስ አበባ በኢትዮጵያ አዲስ አበባ የሚገኙ የአሜሪካ ኤምባሲ የጉዞ ማስጠንቂያና ማሳሰቢያ ሰጥቷል። ኤምባሲው ዜጎቹ የሚያደርጓቸውን እንቅስቃሴዎች ከቦታ ቦታ የሚያደርጓቸውን አጠቃላይ የጉዞዎች በተመለከተ ለራሳቸውና ለቤተሰቦቻቸው ደህንነት አስፈላጊውን ጥንቃቄ እንዲያደርጉ ነው እያሳሰበው ተጋላጭ እንዳይሆኑ ሁሉም እንቅስቃሴዎቻቸውን በንቃት እንዲጠብቁ እና ሰልፎች ወይም ደግሞ ከፍተኛ የትራፊክ መጨናነቅ ባለባቸው አካባቢዎች የሚያደርጓቸውን እንቅስቃሴዎች በጥንቃቄ እንዳይሆኑ ነው የጉዞ ማሳሰቢያ የሰጠው። የአሜሪካ ኤምባሲ ምን ሰምቶ ነው ወይስ አጠቃላይ ያለው የጸጥታ ሁኔታ በዚህ ልክ ተገምግሞ ነው ወይ የሚለው እንግዲህ ያው ካሁን በፊትም የአሜሪካ ኤምባሲ ከአዲስ አበባ ውጭ የሚደረጉ እንቅስቃሴዎች ላይ ተደጋጋሚ የጉዞ ምክሮችን ለዜጎቹ ይሰጥ ነበረ። አንዳንድ የአውሮፓ ሀገራት በኢትዮጵያ ውስጥ የሚደረጉ እንቅስቃሴዎችን እንግሊዝን ጨምሮ በተለይ በኢትዮጵያ ድንበር አካባቢዎች በኪሎሜትር በተገደበ እንቅስቃሴ ዜጎቻቸውን እንዲንቀሳቀሱ ነው የጉዞ ማስጠንቀቂያ እየሰጡ የሚገኙት። ለሰዓት ያሰባሰብኳቸው አጫጭር መረጃዎች እነዚህን ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ መረጃ ሰዓታችን የአፍሪካ ቀንድ መረጃዎችን ጨምሬ መለሳለሁ። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ።